ሰላም ሰላም፣ እንዲናችሁ በእያላችሁ በጥሩ ነገር ሰላም ነው። አሽና አሽና እንዲሁ አለው። ለዚህም ኔታናሁን ያልፈሰፈሰው የኢራን ፍቅር ነው። እንግዲህ ኔታናሁን በተደጋጋሚ ለኢራን ሕዝብ ጥሪ እያቀረበ ነው። ታላቁ ጀግናው ጥንታዊ እና የተከበረው የኢራን ሕዝብ ሆይ አብረን እንታገል። ይሄ በኢራን ላይ የሰለጠነው አምባገነናዊና አውሪ መንግስት አብረን ጎርስ እንዶርሙ ሰው የኢራንን ህዝብ ነፃነት የኮለኮለ ያጨናገፈ አውሬ ነው። እና ይህን አውሬ በጋር እንድንታገለው ታላቁንና በጣም ተወዳጅንና በጣም የሰለጠነ የኢራን ህዝብ በታላቅ ትህትና እጠይቃለሁ እያለ በተደጋጋሚ እንግዲህ እየጠየቀ ነው ኔታናሁ። በጣም በጣም የሚያማምሮ ቃላት እንግዲህ የኢራንን ህዝብ እያለ የኢራንን ህዝብ ለማልፈስፈስ በፍቅሩ ለማልፈስፈስ የሚሄድበት ርቀት በጣም ከባድ ነው። ምን ልሆንልሽ ወይስ ምን ተሆኝልኝ እያላት ነው ኢራንን እንግዲህ ኢራንን

ሌላ የእኛን የእናንተ ፍቅር በጣም ልዩ ነው፣ ጥልቅ ነው እና እኔ ኔታናሁ እስራኤል ለኢራን እንደ ምን ልሆንልሽ ወይስ ምን ትሆኝልኝ እየተባባለ ነው። እውነቱን ለመነጋገር በጣም የሚያስቅ ነው። የኢራንን በቢሊዮን ዶላር ወጥቶ የተገነባውን መሰረተ ልማቶች እያፈረሱ፣ የኢራንን በቢሊዮን ዶላር ወጥቶ የተገነባውን የነዳጅ ማጣሪያዎች እንደ ጠዋፍ እያነደዱ እያቃጠሉ፣ የኢራንን እጅግ እንቁ የሆኑ እንደ አልማስ ተፈልገው የማይገኙ ከፍተኛ የኒውክሌር ሳይንቲስቶቻን እየለቀሙ እየገ ቢበደሉ ኔታናሁ ምን ይላል? እኔ ለኢራን ሕዝብ ያለኝ ፍቅር ልዩ ነው። ጀግናው የኢራን ሕዝብ ከክርስቶስ ልደት በፊት የነበረን ፍቅር ጀምር እስካሁን መቀጠል አለበት። ይሄ ፍቅራችን ልናጣጥፈ ይገባል። የሚል ፕሮፓጋንዳ የፍቅር ደብዳቤ እንግዲህ ጦር የወጋው ልብ ቅርጽሎ እያደረገ እንደ የዓለማችን ፖለቲካ ይችቀ በእውነት ግራና ቀኝ የሚያገናዝብ የሚጠይቅ የሚፈትሽ እንደዚህ በለ ትንሽ እየጭንቅላት ያለ ሰው ካለኮ ባዶዎች መሆናቸውን እኮ ታውቃላችሁ። በእውነቴ ነው የምላቸው፣ ባዶዎች መሆን አሁን የጣና ሆ የኢራንን ህዝብ ምን ልሆንልሽ ወይስ ምን ጦሆንኝልኝ ይላል። በጣም ከሚገርባቸው እኮ ነው። በሁለት መቶ ጀቶች ኢራን እየደበደበ እኛ ከኢራን መንግስት ነው እንጂ ከኢራን ህዝብ ምንም ችግር የለብንም፣ በጣም ጥልቁ ፍቅር አለን ይላል። ምን ያክል ንቀት እንደሆነ በእውነት ይህን የሚሰማ ይኖራል። የኢራን ህዝብ ደደብ ነው ማለት ነው። በላይ እሳት እያዘነበ ቦምብ እያወረደ ድልድይ እያፈረሰ ሆስፒታል እያቃጠለ ላይቭ አይደለም እንደ የኢራን ቴሌቪዥን የተመታው ላይቭ እንግዲህ አሁን ቴሌቪዥን ጣቢያ ውስጥ ምን አለ ሚሳኤል ተደ በቃል ነው ኒኩለር ዛ እያብላልን ተብለ ነው ላይቭ አለም ህዝብ እያየ አይደለም እንደ የኢራን የቴሌቪዥን ጣቢያ የተመታው ከዛ ምን ለሆንልሽ ወይስ ምን ትሆኝልኝ ኢራን ይላል ኔታናሁ በቃ እነስ ጂኒየስ ናቸው ሌላ ህዝብ በጣም ቆረቆንዳ ማስብ የማይችል ነው አይገርማችሁም እኔ ለምሳሌ የኢራን ባለስልጣኖች በአደባባይ ለእስራኤል መንግስት ብቻ ሳይሆን ለህዝብ ያላቸውን ጥላቻ ያሳያሉ። ለምን? በተግባርም የጥላቻቸውን ስራ እየሰሩ ነው። እውነቱ ለመናገር ኢራን ህዝብም ለእስራኤል ህዝብ ጥልቅ ፍቅር የለው፣ እንደምታቁት ጥላቻ አላቸው። ህዝብና ህዝቡም ተጠላልጠል፣ መንግስትና መንግስቱም በተሰራው ሴራ እንግዲህ ከፍተኛ ጥላቻ አለ። እንደ ልብ ነው እንደ ልብ ነው መሆን ያለበት አፍ ሌላ ልብ ሌላ ለመሆን መሞከሩ ትክክል አይደለም። ትክክል አይደለም ቆጠላ

ፖለቲከኛ ነው። ጥፋት ሲታረቁ ደግሞ ፖለቲከኛ ነው። እና የማይመስሉ ነገር ነው። ለምሳሌ በእኛ አገር ኮንቴክስት በትግራይ በሰሜኑ በተነበረው ጦርነት ይሄ ፕሮፓጋንዳ አልሰራም። እውነቱ ይሄ ነው፣ አልሰራም። ከትግራይ ሕዝብ ወያኔን ለመነጠል የተደረገው ጥረት ረጅም መንገድ ተኪዶ ቢሆንም አልተሳካ። ምክንያቱም እሳትና የፍቅር ቃላት አንድ ላይ አይሆዱም። እየተዋጋን ነው። በታንክ በመድፍ በድሮን እየተዋጋን ነው። ስለዚህ የምንናገር እውነታ አለን። እውነታ ነበረም በወቅቱም በወቅቱ 30 ዓመት የኢትዮጵያን ህዝብ ያሰቃየ የጎደለ የሰቀለ ብዙ መከራና እልቂት ያመጣ ለትግራይም የማይመለስ አረመኔ ኃይል እንደነበረ ይታወቃል። ነገር ግን ችግሩ ምንድነው? እሳትና የፍቅር ቃላቱ አንድ ላይ ሆነ። ይሄ ደግሞ አድማጭ ያገኝ አድማጭ ያገኝ መጀመሪያ ነበር መሰራቱ ነበረበት ህወሃትን ከትግራይ ህዝብ ለመነጠል መጀመሪያ ነበር የፖለቲካ ስራም ሌሎች እርምጃዎችም የማሰርም ሆን የፖለቲካን የማሳመኑን መጀመሪያ መሰራት የነበረበት ነገር አልተሰራም። ከረፈደ በኋላ እዛ ውስጥ ተገባ። እንግዲህ በመልሶ ግንባታ 100 ቢሊዮን ብር ነው የወጣው ትግራይ ላይ በዛ በ2015 ማለት ነው። ያ ሁሉ ገንዘብ ግን በ2014ም እንደዚሁ ከፍተኛ በ2016ም ከፍተኛ ገንዘብ ወጥቷል። ነገር ግን ያ የትግራይን ሕዝብ ማሳመን አልቻልም። ችግሩ ምንድን ነው? የፍቅር ቃላትና ጦርነቱ በአንድ ጊዜ ነው የቆረበው። በአንድ ጊዜ ቀደም ብለው የፕሮፓጋንዳ ስራ ህዋሃትን ከትግራይ ሕዝብ ለመነጠል የተደረገው ስራ ትክክል አልነበርም። ስለዚህም አሁንም ቢሆን ወደፊትም ቢሆን በየትኛውም ፖለቲካ ጦርነትና የፍቅር ቃላት ማዝነብ እኩል አይሄድም። ነው መልያ ያለት ምን ሊሆንልሽ ወይስ ምን ጦኝልኝ የሚለው የኔታን አሁን ትክክል የማይመስል ነው ነው ምክንያት እንቁ የሆኑ እንደ ወርቅ እንደ አልማዝ ወርቅ እሱ እንደው በቀላሉ ይገኛል፣ እንደ ከበረ አልማዝ እንደማይገኙ የኢራን ኒኩለር ሳይንቲስቶቻን የገደሉ ምን ለሆኑልሽ ሚስት ምን ትሆኝልን የእኛና የኢራን ፍቅር እኮ ጥልቅ ነው። ለዚህ አያቱ ለአሊ ካሚኒ የሚገዛው መንግስት ነው እንጂ መንግስት ከሆነ መሰረተ ልማት ማቃጠል ለምን አስፈልግ አይሉም። ለምሳሌ ኢራኖቹ እስራኤልን እንደዛ አይሉም። ለምን? በተግባርም እስራኤልን የሚጎዳ ነገር እያደረጉ እንደሆነ ስለሚያውቁ የእስራኤልን ሕዝብና ንብረት እየወደመ እንደሆነ ስለሚያውቁ፣ እቺ ቃላት የፉጋራ ነገር እስራኤልን ሕዝብም አይቀበልም ብሎ ስለሚያምነው አይወረውርም። እንዲህ ያሉ ቃላት መሬቱ ላይ ያለው ነገር ከሉባቸውና ከሚናገሩት ነገር አብረ ይሄዳል። ኔታናሁ ግን ለመሸንገል ይሞክራሉ። አሜሪካኖች ብዙ ጊዜ እንደዚህ ነው። እኛ ጋዳፊ ነው እንጂ የምንፈልገው ዋይ ለሊቢያ ጥልቁ ፍቁራል። ሊቢያ ፈረሰች። እኛ ሳዳሙሴ ነው እንጂ የምንፈልገው እኛ ለኢራቅ እውነት እውነት አናረጋል

እውነት እውነት ውሸት ውሸት እዛ ጋ ሃይሉ ይዞጋል። የእውነት መከባበር የእውነት መደማመጥ የእውነት ነው። ኢራንና እስራኤል እኮ ጥልቅ ፍቅር ውስጥ የነበርበት ዘመን ነበር። የእስራኤልን ሕዝብ በመካከለኛው ምስራቅ እንደ ኢራን በችግር ቀን በሞት ቀን በጦርነት ቀን የሸሸገ ሕዝብ የለም። ከተዋደድ የእውነት ከተጣል የእውነት አፍ ላይ ያለው በአንደበት በአንደበት ያለው በተግባር ነው መሆን ያለበት። በተግባር ሌላ ነው፣ በአፍ ሌላ ነው የሚነገረው። ስለዚህ አሁን ሰሞኑን አራሱ አሜሪካ ነች። እኛ የኢራንን መንግስት ለመጎልበጥ አንፈልግም፣ ኒኩለሩን ለማጽዳት እንጂ። እውነት እውነት እያለው በአራት አመት ተገዝተ ይሞላል። እውነታው ግን መጨረሻ ወጣ። አይ መቀየር አለበት የኢራን መንግስት አሉ። ለምን ከስሩ መሰረቱም ይሄ ነው ምክንያታቸው። ጎነ ከ30 ዓመት ከ40 ዓመት በፊትም የአሜሪካ ሀሳብና እቅድ የኢራንን መንግስት መጉልበጥ፣ ከዛ ለእነሱ የሚሆነውን አሻንጉሊት መንግስት እንደ አፍሪካ በነገራችን ላይ ብዙዎች እኔ በዚህ ጉዳይ ላይ በጣም ትኩረት አድርጌ የምናገራቸው ምን መሰላችሁ አፍሪካ የኢራቅ የሶሪያ የሊቢያ የየመን የኢራን እጣፈንታ ሊገጥማት ነው ችግሩ ምንድን ነው አፍሪካ ህዝብ የመጠየቅ ሞራል የለም እስካሁን ቀናም ብሎ አልተናገርም የፈለጉትን ያደርጋሉ የፈለጉትን ያወርዳሉ የቡርኪና ፋሶ ፕሬዚዳንት ሀያ ጊዜ ግድያ ሙከራ ያደረገው ምን አድርገን ሰርቆ ነው ዘርፎ ነው ሰው ገሎ ነው ምን አድርገ ምንም አላደረገም ለምን ሎሌ አልሆንም ስላለን ገና ይጎድላል። በነገራችን ላይ ትራውሬ በምንም ተአምረ በህይወት አይቆይም። ምክንያቱም አህጉሩ ሀገሪቱ አፍሪካ ነች። አፍሪካ ከገዳዮቿ ጋር የምትተባበር ነች። ሀያ ጊዜ ግድያ ሙከራ በገንዛ ወንድሞቹ እና አነሰም በዛም፣ ይህን ነገሩን ለመታገል ለመፋለም አረቦቹ ሞክሯል። ቢሰከም ባይሰከም ነው፣ ከኛ ይሻላል። ከኛ ይሻላል። በሀብትም በእውቀትም በስልጣንም በእርግጥም ቀደም ያሉ ናቸው። ይሻላል እውነቱ ለመነጋገር ነው፣ ከአፍሪካ ጋር የሚነጻጸር አይደለም። አረባቸው የሆነ ሆነ እየታገሉ ነው የወደቁት አረባቸው። አፍሪካ ይህን ማድረግ አትችልም። አፍሪካ ውስጥ ኒውክለር አብላላለሁ ቀርቶ ደህና ጀት ሰራለሁ ብትል ደህና፣ እንደ ሰላም የሆነ አገር መራለሁ ብትል ወር አትቆይም። ምን ለሆነልሽ ወይስ ምን ተወኝልን? የኔታናሁ ንግግር ነው። ይህን ሀሳብ ነው ሀሳብ ሲሞቻችን ላይ ቀርግሽር አድርገው ወዳቻ አለው ፒስ